ቤተሰብ በጣም ደስ ብሎኛል። ኤሉ በአዲስ ነገር መታለች። እውነት ለመናገር ማን ነው እንደኔ ደስ ያላችሁ ማለት ነው። የኔ ሞዴል ኤሉዬ፣ የኔ ቆንጆ፣ የኔ ጀግና ሴት፣ የኔ አትበገር። እውነት ለመናገር በጣም ደስ ብሎኛል። እንግዲህ መልካም ድል ብዬሻለሁ ኤሉዬ ማለት ነው። እውነት ይሄ እድል ደግሞ ጥሩ ነገር ይዞልሽ እንደሚመጣው እርግጠኛ ነኝ። ምክንያቱ ትችላለች፣ ጀግና ሴት ናት። የምሬ ነው የምላችሁ። ኤሉ በዚህ ሁኔታ ብዙ ነገር የምትሰራ ልጅ ናት ብዬ ነው ማስበው። ጠንካራ ሴት ናት። ጌታ ነው ምላችሁ። እንግዲህ ሁላችሁም በኮሜንት ጥሩ ጥሩ ኮሜንት እየጻፋችኋት አስደስቷት፣ እግዚአብሔርን አበረቷታት፣ በኮሜንት ማለት ነው። እና እኔንች በጣም ደስ ብሎኛል። እንግዲ ሄሉ ነገ ማታ ኤቢኤስ ላይ ሌት የቀረብ ነው እና ሁላችሁም በኮሜንት አስደስቷት፣ ሁላችሁም ላይክ ያደረጋችሁ እንግዲህ ይሄ እድል ኤሉ በጥሩ ነገር እንደምትጠቀመው ደግሞ ይሄ እድል ደግሞ ጥሩ ነገር ይዞላት እንደሚመጣው እርግጠኛ ነኝ። መስታወቃ አይመስለኝም ቤተሰብ ማለት ነው እና በቲክቶክ ሾርት ቪዲዮ ለቃለች። በራሷ ዩቱብ ላይ ነው የለቀቀችው። በጣም ነው ደስ ያለኝ። ማን ነው እንደኔ የተደሰተው ማለት ነው? ኤሉ አንቺ ትችላለሽ። ብዙ ነገሮችን መስራት ትችላለች። ጌታ እኔ እንጃ። በጣም ደስ ብሎኛል። ሰላም ሰላም፣ ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው የኔ ደህና ነኝ እግዚአብሔር ይመስገን ብያለው። የእኔ ውድ ቤተሰቦቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውድ ቤተሰቦች ዛሬ በጣም ደስ ብሎኛል። በተለይ የኤሉ ደስታ የሚያስደስታችሁ ሁላችሁም በላይክ አሳዩኝ። በጣም ደስ ብሎኛል። ኤሉ ይገባሻል። የኔ ቆንጆ ገና ብዙ ነገር እንጠብቅሻለን። አንቺ ትችላለሽ። ጀግና ሴት ነሽ። ጌታ በዚህ ሁኔታ ገና ብዙ ነገሮችን መስራት ታቅማለሽ። ሁላችሁም አበረታቷት። እኔ በጣም ደስ ብሎኛል፣ ኤሉ በዚህ ቦታ ስላገኘዋት። እንግዲህ ኤቢኤዚ ላይ ነገ ልትቀርብ ነው እና ሁላችንም እንዳትቀሩ እንዳትቀሩ ብላለች ጠርታችኋለች። እንግዲህ ሁላችሁም በጉጉት እንጠብቃለን። እውነት ለመናገር እንጃ ማኑ ደስ ያላቸው ቤተሰብ እኔ በጣም ደስ ብሎኛል። እውነት ኤሉሻ ኔ ቆንጆ ትልቅ ነገር ይዘሽ እንደምትመጪ እርግጠኛ ነኝ። እኔ እንጃ እኔ በጣም ደስ ብሎኛል። እናንተም እንደ እኔ እንደ ተደሰታችሁ እርግጠኛ ነኝ። እስኪ ኤሉ ደስታ የሚያስደስታችሁ ይሄ ቪዲዮ ከተመቻችሁ ላይክ አድርጎ እንግዲ ነገ ሁላቸውን በጉጉት እንጠብቃለን ብዬ አስባለሁ። እግዚአብሔርን በጣም ደስ ብሎኛል። እኔ እንጃ ምን ማለት እንዳለብኝ በጣም ደስ ብሎኛል። ቤተሰብ ኤሉ መልካም ድል ብለናል። ድል ድል ድል እድል ደግሞ ብዙ ነገር ይዞልሽ እንደሚመጣው እርግጠኛ ነኝ። እንግዲህ በጣም ደስ ብሎኛል ቤተሰብ፣ ልዩ ቀን ነው። በሉ ደስ ብሎኛል።